አንድ ጊዜ ምን ተደረገ መሰላችሁ? ሰው ነው የነገረኝ። ስብሰባ ላይ ስብሰባው ሰለቸው አሉ። ተማሪ እኮ ይለኛ ነው የአስኳላ ተማሪ ነው። ስብሰባው ሲሰለቸው አላበቃ ሲል ምናድጋር አሉ፣ ዝም ብለን እናጨብጭባል። ከዚያ በኋላ ስለዚህ ጨብጨብጨብጨብጨብ ምክንያቱም ጨብጨብጨብጨብጨብ ከዚህ የተነሳ ጨብጨብጨብጨብጨብ ተፈታ፣ ስብሰባው ማለት ነው። እንግዲህ በእያንዳንዱ ንግግር ካጨበጨበ የትኛው እንዳጨበጨበ ደግሞ አታውቀውም። ወረቀት ጽፈው ጽፈው ጽፈው ጽፈው፣ ለካ እነሱ ተነጋግረው ጨርሰዋል። ስብሰባውን የሚመራው ሰውዬ እና ሲል ማጨብጨብ፣ ምክንያቱም ሲል ማጨብጨብ። ይሄ ሰዎችን አንድ መግዛት የሚቻለው ስሜታቸውን በማጥናት ነው የሚባለት ግን ተንኮል እያስተማርኳችሁ ግን እንዳይሆን ክርስቲያን እንደዚህ ማድረግ አይፈቀድም ብዙ ጊዜ ለማስተማሪያ የሚመጡ ምሳሌዎችን ሰው እንዳለ ወስዳቸዋል ይባላል ነውር ነው ስለዚህ ለምንድን ይህን ያመጣሁት የሰው ልጅ የሚጨነቀው ስለምኑ ነው ነው ስለ ክብሩ ነው ነው ስለዚህ ክብር ወዳጅ ስለሆነ ስሜቱን አጥንተ በስሜቱ ማናደር ትችላለህ ማስደሰት ትችላለህ አሁን ዲያቆናቱም እንደዚህ ነው የሚያደርጉት። ከተማ ላይ ያሉ ዲያቆናት አለቃውን ማናደድ ከፈለጉ እንደዚህ ስሜቱ ነው የሚጠቀሙት። ሴትና ቄስ አንድ ነው አካሄዱ በአጠቃላይ ማለት ነው። ማብሸግ ከፈለገ ለምሳሌ አለቃው ዲያቆናት ሳይሳለሙ ሲቀሩ የሚበሽቀው ከሆነ አይሳለም፣ ያጠናል። መጀመሪያ ቆይ፣ ሳይሳለም ይነደዋል፣ አይነደውም ይላል። ያልተናደደው ያልተሳለመውን ዲያቆን ሲቆጥር ካየው እሱ ዝም ይላል። እሱ ሲመጣ የማይነሳ ሰው የሚያናድደው ከሆነ ቁጭላል። መድኃኒቱ ግን መሆን የነበረበት አላየውም። ሳይሳለም ሲቀር እንዴት ነህ ማለት ነው። ሳይነሳም ሲቀር ደህና ነህ ማለት ነው። የዚያ ጊዜ የሚያረገው ተንኮል ያልቅበታል ማለት ስለዚህ አንድ ሰው ለስሜት አለመገዛት የሚባል ይሄ፣ ሰዎች ስሜታችን እያጠኑ ይገዙና ለክብር ተጨናቂ እንደሆነ እና እንደዚያ ስለሆነ የሰዎችን ክብር መጠበቅ አለብን ነው። ክርስቶስ በጣም የሚያስደንቀን ያለንን ክብር ሳይሆን የሌለንን ክብር ሳይቀር ይጠብቃል። ሴቶችም ምንድን ነው መታዘዝ። ደረቅ ሴት የሚባል አለ። አሁን ይህ በጣም ነው። ወንዶችም ሚስቶቻችሁን ተረሷላቸው፣ አታጫውቷቸው። እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማይድ ማክበር ነው ማቅረብ ነው። ይህ ደስ ይላቸዋል። እናሱ በሜዳው በልቶ ሲመጣ ይከፋታል። ሴቱ ደግሞ ደረቅ ናቸው፣ አትታዘዙ። ደረቅ ሴት እና አጢአተኛ ሰው አንድ ናቸው ይላል ትርጓሜያቸው። ደረቅ ሴት ወንድ ወ እስኪ ነካኝ አንተም ወንድ ተብለ ሱሪው ለብሰ ስተን አቅም እንዳለው ሰው ማለት ታገሱ። ይህን መጠራጠራችሁን ማናት የደወለለችል ማለታችሁን ማቆም አለባችሁ ማለት ሰው ሲያምኑት ነው እንጂ ሲጠረጠሩት አይወድም። ከጠረጠሩት ምን ታመጫለች ብሎ ችግር ይፈጥራል ማለት ነው። እና እንደዚያ ነው ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው። ሞኛቱነ አሁን ዮሐንስ አፈወርቅ ይላል ሲራቅም ይላል ፀሐይ በሰማይዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷውን ተጃጅሏል። ልቅሶና ገቢያ ሴት ሸር ብሎ ይወጣና አቤት ግፋፎ ነው የሚለብሱት። አይደረግም፣ እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይሄኮ መጽሐፍ የተናገረው ነው በእውነቱ ማለት ነው። ያ ከሆነ ሚስቶቻችሁ ባሎቻችሁ ቤታቸው ቁጭ አርፈው ማለት ይሄን ማድረግ ማብላት፣ ግንባርን አለመቋጠር። ይህ ነው ማለት፣ ፊታ ቋጣራ ግንባረ ሻካራ አትሁን ነው የሚለው መጽሐፉ ማለት ነው። ወንድ ልጅ የሚፈልገው ልዝብ ንግግር ነው። ደረቃቱ ነገር ዝም ብላችሁ መመለስ። ከነዝናዛ ሴት ጋር ከምትኖር ከአራት ነብር ጋር ብትኖር ይሻልሃል ይላል ሲራክ። ይህ በእውነቱ ነውር ነው ማለት ጨቅጫቃቱ ነው። ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን ይመስላችኋል? ቀኑ ባይመሽ የሚወድ ነዝናዛ ሚስት ያለችው ነው። ዝናብ ባይጥል የሚወድ የሚያፈስ ቤት ያለው ሰው ስለዚያ እንደዚያ ስለሆነ የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል በዕለተ ዓርብ እንደተሸከመ ይቆጠርለታል፣ ይላል ሲሰደብ ዝም ያለ ሰው መጀመሪያ ባል በሚስቱ የሚቀና ለምንድን ነው ስለሚወዳት እኮ ሌላ እኮ አይደለም የሚቀናበት ምክንያት ማጣት ስለማይፈልግ ነው ክርስቶስ ለእኛ የሚቀና ስለሚወደድ ነው በጣም እኛ እግዚአብሔር የሚቀናልን ቤቶች እንደሆናችሁ ታውቃላችሁ እናንተ ለራሳችሁ እንዲህ ያለ ግምት አላችሁ ይሄ ጻድቁ ቅዱሱ ሰማይቱ እነ ቅዱስ ቂርቆስ እንደዚህ አይደለም ይሄ ወንበዴው ሌባው ዘማዊው ክርስቶስ የሚቀናለት ቤት ነው። ይቀናለታል። ለሱ ያን ቤት ዶሚኒክ አቡነ ገብረ መንፈስ ቅዱስ ባህር ተወሩረው እንዲገቡ ያደረጋቸው ምንድን ነው? ተራራው ላይ ቆሙና ዝቋላ ተራራ ላይ ሆነው የኢትዮጵያን ህዝብ ኃጢአት አዩ። አይደለም ጌታ የኢየሱስ ክርስቶስ ደምን የከፈልክለትን ህዝብ አውሬ በላው ብለው ነበር። ባህር ውስጥ ተወሩረው የገቡት ማለት ቅናት ነው። ይሄ እና እንኳንስ ባለሜቱ ደም የከፈለበት ባለቤት ቅዱሳን እንኳን እንዲህ ይቀናሉ። እና ክርስቲያን እግዚአብሔር የሚቀናለት ሰውነት ያለው ነው። እንዲህ ያለ ክብር አለን። እና ታዲያ እንግዲህ ኢየሩሳሌም እንል ስላችሁ በሶስተኛው ሳምንት ምንድን ነው የክርስቶስ መቅደስ ሁነን እንሰራ ነው የክርስቶስ መቅደስ። እግዚአብሔርን አናስቀናው ነው አናስቀናው ታው እኔ እስመ አነ ቀናዮ መስተበቅል፣ እኔ ቀናተኛ አምላክ ነኝ፣ አታስቀኑኝ ይላል እግዚአብሔር። እንዲያው ሁልጊዜ ባልን ማስቀናት ሴትነት አይደለም። ክርስቶስን ያህል ሙሽራችንን ኃጢአት እየሰራን እሱ ለፍቅር ቢቀናልን ግን በማት እንዲቀናብን ማድረግ አይገባም። ጌታችን ኢየሱስ ክርስቶስ በዚህ መጠን ይወደዳል ይወደናል። የወደድና አምላክ ልቡን በልቡናችን ይሳልብን፣ ፍቅሩን ያጽናልን መጨረሻችን አሳምሮ እንስሳት የወረረውን ሰውነታችን የእሱ መቅደስ ለማድረግ ያብቃን። ቆየ ነው ስብሐት ምስጢራት ናቸው ብለው ተርጉመዋል። አምስቱ አእማደ ምስጢራት ምስጢረ ስላሴ በስላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመን እና በትንሣኤ ዘጉባኤ ማመን። አምስቱ መመላለሻዎች በዚያ የሄደ ምሕረት ማግኘቱ ደግሞ ምንድን ነው? በነዚህ አምስት ምሰሶዎች ያመነ የክርስቶስን ምሕረት ያገኛል ነው። አምስቱ በሽተኞች ምንድን ናቸው ብለው ነው የኛ ሊቃውንት የተረጎሙት? እዚያ ዙሪያውን የተኙት እነማን ናቸው? ወንዶች፣ እሽ ቀጥሉ እንጂ፣ ሴቶች፣ እሽ ከዛ ካህናት፣ እሽ መነኮሳትና አረጋውያን። አምስቱ በሽተኞች አምስቱ ጾታ ምዕመናን ይባላሉ። ጾታ ምዕመናን ጾታ ማለት በግዕዝ ምንድን ነው? ክፍል ማለት ጾታ ምዕመናን። ድንቁርና አንዱ ችግሩ፣ ደፋር ያደርጋል በጣም ደፋር ማርያም ምን ይጋር እኩልናት ያስባለኩ ድንቁርና ነው። አይ ድንቁርና ጀግናው ነው ስንቱ ደፋር አደረገውኩ ፈሪ የሚያረግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው ምን አባቱ እመቤታችን ያለችበት ቤት ሁሉ ደስ አይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን የበረከት ምንጭናት ነው። ጸጋን የተመላሽ ሆይ ደስ ይበለሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አንድ ቀን ሲዘምሩ አንድ ቀን ሲዘፍኑ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 እንቁራሪት ከዚያም መጥን ትልቅ ከዚያም ትልቅ የነ ፓስተርን መዝሙር ብን ሰማስ ምን ችግር አለ ይሄ ምንድነው እንቁራሪትነት እስኪ በሉላችሁ ከዛሬ በኋላ እኔ እንቁራሪት አይደለሁ ብሉ በሉላችሁ እስኪ እናንተ እንቁራሪት አይደላችሁ እናት እስኪ ካፌው ነው እስኪ ሆቴሉ ነው ማለዳ ማለዳ መዝሙር ወደ አምስት ሰዓት ሞቅ ሲል ዘፈን እንቁራው እግሩን አሳድጎ ፈጥሮ የሚሄድ ወንድ ምን ነው ትርጉሙ ሲያትደኝ

ግን አንድ አንድ ሰው ዳችሁ ሴት ብላችሁ ትሰዱት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ግን ሴት ነው ማለት ነው ይላል። በእውነት ፍትሐ ነገስት ትርጓሜያችን ይናገራል። ይሄ ሃይማኖታዊ የሚናገር ሴት ነው ማለት ነው። አርአያ መለወጥ ነው። ደግሞ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ከሁሉም አለንበት የሚል ማለት ነው። እዚህ እዚህ ይመጣና በእውነቱ በእውነቱ እኛ ተዋህዶዎች እኛ ኦርቶዶክሳውያን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 ከዛሬ በኋላ እኔ እንቁራሪት አይደለሁ ብሎ በሉላችሁ። እስኪ ውሸታሞች፣ እናንተም እንቁራሪት አይደላችሁ ናችሁ። እስኪ ካፌውን እዩት፣ እስኪ ሆቴሉን እዩት። ማለዳ ማለዳ መዝሙር፣ ወደ አምስት ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ትልቅ ሰውንም ትንሽ ሰውንም የሚሳደብ ሰው ዘንዶ ይባላል። እግዚአብሔርን ይሰድባል፣ ድንግል ማርያም ይሰድባል፣ ቅዱሳንም ይሰድባል። ይሄ ዘንዶ ነው። መቼ ነው የምንሞተው? እስኪ ንገሩኝ። አቤት የዛሬ አስር ዓመት ለበሰባ ዓመታችን አምሮ 8 መ በመቶ ስልሳ ዛሬ ለወግም አማን አለ። እኔንም ጨምሮ ማለት ይሄ ነው። እምን ሞት መቼ ነው አሁን በሉ እንጂ አቤት። እና ቢመጣው ምን ይደረግ እስቲ። ሥጋው ደግሞ ያልተቀበላችሁ አውጡ፣ አውጡ ቀኝ እጃችሁ። አሁን ቢመጣስ መድኃኒዓለም ጥርቅ ቢያደርገን መልሱ ምንድን ነው እስቲ? ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል እንዴ? ውል ወስዳችኋል? ጉዳዩን የምመጣው የዛሬ አስር ዓመት ስለሆነ አንደኛ ገሌ ብሎ ምስክር አላችሁ? የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ። የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬኑ ይቅር እንበል። ዛሬኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ፣ እንታረቅ። ለሥጋው ደሙ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም፣ ሁላችንም ለሥጋው ደሙ መዘጋጀት አለብን፣ መሥራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል፣ እኛ ልብሳችንና ጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስን ጦስ እንዲህ አለ፦ ሰው በኃጢአት ለመውደቅ የኃጢአት የገደል አፋፍ ላይ በቆመ ጊዜ በዚያ ቅጽበት ሞቱን ቢያስብ ከኃጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው እንኳን በኋላ። ስለዚህ ሞታችን ማሰብ አለ።